ዛሬ ይዤላችሁ የመጣሁት የዶሮ ፋንታ አሰራር ነው። ወደ አሰራሩ ይዣችሁ ገባለሁ። በጣም እንደምትወዱት እርግጠኛ ነኝ። ተከታተሉኝ። ይህንን የዶሮ ፋንታ አሰራር ለመስራት እንግዲህ ሽንኩርት እንደ ዶሮ በዛ አርገን እንከትፋለን። እንደዚሁም የሚያስፈልገን ስጋው ከተፍተፍ ያለ የበግ ቅልጥም ያስፈልገናል። በደንብ አጥመን ዘፍዝፈ ነው እንደ ዶሮ፣ ነጭ ሽንኩርት፣ ዘይት፣ በርበሬና እንቁላል መከለሻ ቅመም ያስፈልገናል። የበግ ስጋችን በደንብ መታጠብ አለበት። ቀጥለን ሽንኩርታችን እንደዚህ ውሃውን እስኪመጥ ድረስ እናበስለዋለን። ሽንኩርቱ ውሃውን ከመጠጠልን በኋላ ዘይትን ጨምረና ዘይቱ እንደገና ደግመን እንጠብሰዋለን በዘይቱ አሁን ሽንኩርትና ዘይታችን በደንብ ስለተጠበሰልን በርበሬ እንደዚህ የጨመረን ይበቃውን ያህል እና ማስላለን አብረን እናቁላለዋለን፣ በደንብ ማለት ነው። በርበሬው ሲቁላላልን እንደዚህ የተፈጨ ነጭ ሽንኩርት እንጨምራለን። ነጭ ሽንኩርቱና በርበሬው በደንብ ሲበስልልን ሽታው ልነግራችሁ አልችልም። እንደዚህ ዘብዝፈን አጥበን ያዘጋጀነውን የበግ ቅልጥም እንጨምራለን። ቅልጥሙ ከፍ ከፍ ያለ ሆኗል። እኛ ጋር መስበሪያ ስለሌለ ስጋውን ላይ ላይ ሰንጠቅጠቅን ያደረግ ነው። ለዚህ ስራ ተመልካቾቼ የበግ ቅልጥም ብቻ ነው የምንጠቀመው። ስጋ ከትፈን አንጨምርበትም። አጥንቱን ብቻ ነው አሁን አጥንቱን ወይም ቅልጥሙን እንደዚህ አድርገን በደንብ ከቁሌቱ ጋር እናዋህደዋለን ማለት ነው። እንደ ስሙ የዶሮ ፋንታ ማለት እንግዲህ በዶሮ ስጋ ፋንታ የበግ አጥንት መጠቀም ወይም የበግ ቅልጥም መጠቀም ማለት ነው። አሁን እንደምታዩት ዘይታችን ፍልቅልቅልቅ እያለ ወደ ላይ እየወጣ ነው ወይም እየተፋ ነው ማለት ነው። ይሄ ስራ ልጅ ሆኜ እናቴ ለሆቴሏ ትሰራው ነበረ። በጣም ነበር መወደው እና አሁን እድሉን ሳገኝ ለምን ለእናንተስ አላካፍልም ካፍልም በሚለው ነው። እንደዚህ እንተከተክልን ጨውን ጨምርበትና ትንሽ አሁንም በደንብ በሰል እስኪልልን እናንተ ከተከዋለን እንዳይዝብን። እንግዲህ ስሩን እንደዚህ ሄድ መለስ እያልን ከፈት እያደረግን ማማሰል ይኖርብናል። ስሩን ማለት ነው። ጣዕሙ ልነግራችሁ አልችልም። አሁን መጨረሻ ላይ የምንጨምረው የመከለሻ ቅመም ነው። እንደዚሁም ቂቤ እንጨምርበትና ትንሽ ሳ ደቂቃ እና በስሏል ማለት ነው። ብዙ ቂቤ ያልተጠቀም ነው ዘይቱም ስላለ እንደዚሁም መከለሻ ቅመሙ ጣም ስላለው ይበቃል በሚለው ነው። እናንተ ፍላጎታችሁ ከሆነ ቂቤ ጨመር ማድረግ ትችላላችሁ። እንደዚህ ያማሰልን ቂቤውን መከለሻ ቅመሙ በደንብ እናዋህደዋለን። ስሩም እንዳይዝብን በዛው መሰል እያደረግን በመጨረሻ እንግዲህ እንደዚህ ቀቅለን ያዘጋጀነውን እንቁላል እንጨምርበታለን። እንቁላሉን ከፈለጋችሁ በሹካ በሳ በሳ ማረክ ትችላላችሁ፣ ካልሆነም በቢላ ሰንጠቅ ሰንጠቅ አድርጋችሁ መጨመር ትችላላችሁ እንዲሁም ሙሉን መጨመርም ትችላላችሁ። ዶሮ ፋንታችን እንደዚህ ያልቃለች። እንደምታዩት አሁን በቃ ቁጭ ብላ እሳታችንን አጥፍተን አሁን ለመመገብ እንግዲህ ዝግጁ ሆናለች ማለት ነው። እንደምትወዱት ተስፋ አደርጋለሁ ተመልካቾቼ ሰርታችሁ ቀምሳችሁ አስተያየታችሁን እንጠብቃለሁ። ስለተመለከታችሁኝ ከልብ አመሰግናለሁ። መልካም ጊዜ። ተመልሼ መጥቻለሁ ተመልካቾች እንግዲህ ቻው ካልኳችሁ በኋላ ጣዕሙን፣ የሱን እንቅስቃሴ እያያችሁ መገመት ትችላላችሁ። ደህና ሁኑ።